አሰላም አለይኩም ወራህመቱላሂ ወበረካቱ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ያላችሁበት ሰላም እና እዝነት አይለያችሁ። ለቻለው ውዶቼ እና እንግዲህ ቪዲዮ መስራት ነው ዝጋ ኬክን እየሰራሁኝ ነበረ፣ ስራ ቤዚ ነበርኩኝ። ለዛውን ብቻይን ለዛውም ጁማ ምንጊዜ ምን ሰው አያግዘኝም ብቻይን ነኝ። ጁማ ሆነ አልሆነም ዝጋ ኬክ ሰራሁኝ። ቀጥሎ እንደገና ንሳ አራታዊን ጁማ ጁማ ኮ ስ እሰራለውኝ ግን ያው እኔ የእነሱን ፍላጎት ብቻ ነው። ዙሩ ያው ነው እዚህ ጋር ወፈረና ወተት ጨመርኩኝ ማለት ነው።

እዚጋ እዚህ ጋር ሰሀን አቀረብኩኝ እና እዚህ ጋር በዚህ መልኩ ነው እንግዲህ እንደምታወጥ፣ አልወፈረም፣ አልቀጠነም ልከኛ ነው ማለት ነው። ከወፈረም ችግር ነው ከቀጠነም ችግር ነው ማለት ነው። አሁን ይሄ ለኬክ የሚሆን ነው ልከኛ ነው ማለት ነው። ከዛ በኋላ አብስለን አወጣን በዚህ መልኩ ከላይ ደግሞ ማርት ጊዜ እከባበዋለኝ ማለት ነው። ሱካር በትንሹ ስለጨመርኩኝ ከላይ ደግሞ ማር መጨመር ፈለግኩኝ ማለት ነው። ሱካር ብዙ ብዙ አልጠቀምም፣ ሰዎቹ ብዙ ስለማይፈልጉ አልጠቀምም ብዙ። ስለዚህ ሱካሩ አነስተኛ ስለሆነ ከዚያ በኋላ የዜጋ ዲኮር ማድረግ ጀመርኩኝ ማለት ነው። በስቡሳ ነው የሚመስለው አይደለም? በስቡሳ ቆይ አንድ ቀን እንሻላ ሰርች ይሰራለሁኝ። በስቡሳ ማለት ነው እኔ እሱ ሲሰራ ሰዓት ስለሚወስድብኝ ነው እንጂ እሱ በጣም ነው የሚቀለው። ከሌላው ስራ አይቀልም፣ ክሬሙን መስራት ምናምን ወጥ አይቀልም። ይህን የምሻለው ኬኩ ኬኩን በአንዴ እንትን ሁሉንም ነገር ታጣውን ጨርሳችሁ ማሽንትን ኦቨን ውስጥ ትከትፋላችሁ። እንግዲህ ኬኩን በዚህ በኩል ዲኮር አድርጌ እንደዚህ ጎር አድርጉኝ። ከዛ በኋላ ሰሃኔ ላይ ያረጋለሁኝ። እኔ እንደዚህ ሳየው በስብቻ እየመሰለኝ ነው። ማሻላ ተባረከ እንግዲ በዚህ መልኩ ሳህኑ ላይ እደረድራለሁኝ ማለት ነው። አልሐምድላ በዚህ መልኩ ጨረስኩኝ ማለት ነው። እንግዲህ እንደምታዩት እንደዚህ በሚያምር መልኩ ወጥቷል። አያችሁ፣ ሊጡ ስላልወፈረም ስላልቀጥነም በደንብ ሆኖ አሳምሮ ሳቶኛል ማለት ነው። ኦቨን ውስጥ ስትቀጡት ደግሞ ሙቀቱን ማብዛትም የለባችሁም

ትንሽ ይሄ አንድ እንትን ሽንኩርት ታዘጋጅቻለሁ በረዥም ሽንኩርት ፍሏለሁ። እዚህ ጋር ዘይት አለኝ። እዚህ ጋር እንደውም የተፈጨ ሄል ነው ማለት ነው። እዚ ጋር ዛተራን አለኝ ማለት ነው። እዚ ጋር ደግሞ አንድ ሲኒ ሱካር እንዲሁም እዚ ጋር ማይ ወርቅ አለኝ ማለት ነው። እዚ ጋር ሁለት እንቁላል አለኝ ማለት ነው። ስለዚህ አሁን የጣስቱን ውሃ ስለፈላ ጨምራለሁ ማለት ነው። በላሊያ ተጠቅመ በላሊያ ትሰራለህ ማለት ነው እንግዲህ። ውሃ ብቻው ውሃው ፈልቷል። እንግዲህ

ሲያሳስ አሁን ይበቃዋል፣ ቢያንስ ሁለት ደቂቃ ይበቃዋል ማለት ነው። እንግዲህ እዚህ ጋ ሄሉንና ዛታራን ዛተራን እዚህ ጋ አንድ ላይ አድርጌ እዚህ ላይ ጨምረዋለ። ወይ እንግዲህ እንትን ጨረስኩኝ ማለት ነው። እዚህ ጋ የተፈጨ ሄልና ወይ ወርክ ጨምራለሁ አንድ ላይ በቀ ላይ ላይ አድርጌ

ይመችን በአንድ እንጂ ስራ በአንድ እንጂ ካሜራ በጨራሽ እንግዲህ በዚህ መልኩ ከላቀልኩት ማለት ነው። አልሐምዱሊላህ በዚህ መልኩ ጨርሻለሁ ማለት ነው። እንግዲህ እንግዲህ በዚህ መልኩ ደረሰ ሳህን ላይ ማለት ነው። አንድ ላይ ጨረስኩ ነው። በዚህ መልኩ ተጠናቀቀ። እዚህ ጋር ደግሞ ምንድ ሰርች ነበረ እዚህ ጋር እንደሚታይ ማለት ነው እንግዲህ ድንች እኔ ራሴ ሸዋያ ላይ ነው እንዲቀላልኝ ያደረገው። ሸዋያ ሸዋያ ነው ስሙ። በዚህ መልኩ ረስኩኝ ማለት ነው። ሁሉም ባስገባላችሁ። በጣም ደስ ላይ ነበረ ግናቸው ከእንግዲህ እዚህ ጋር ሙከሰራትና ድንችን ራሴ ያዘጋጀውት ነው ማለት ነው።